ጤና ይስጥልኝ ሰባት ሰዓት ሆኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝኃነትና የህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያ ዐበይት ነጥቦች ነ የኢትዮጵያ አየር መንገድ የእቃ ጭነት ማመላለሻ ካርጎ አገልግሎት ማሳፊያ መጀመሪያው ምዕራፍ በቅርቡ ተጠናቆ ስራ ይጀምራል። አብራችን ቆዩ። የፌዴራል ፖሊስ ኮሚሽን አመራርና አባላት የታላቁ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግንባታ ማመንጫ ግድቡ የተጀመረ እስካሁን አንስቶ ከደሞዛቸው የ148 ሚሊዮን ብር ድጋፍ ማድረጋቸውን አስታውቁም። የኮሚሽኑ አመራርና አባላት የግድቡ የመሰረተ ድንጋይ የተቀመጠበትን ስድስተኛ ዓመት አክብረዋል። የፌዴራል ፖሊስ ኮሚሽን ያደረሰን ዘገባ ብሩክ ተስፋ ያቀርበዋል። የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታን ስድስተኛ ዓመት የፌዴራል ፖሊስ አመራርና አባላት አክብረዋል። የፌዴራል ፖሊስ ኮሚሽን የኢንዶክትሬሽን የመልካም አስተዳደርና የለውጥ ስራዎች ዳይሬክተር ረዳት ኮሚሽነር ዓለም ጸሐይ ካሳ ሰራዊቱ የግድቡ ግንባታ ከዳር እንዲደርስ ግንባታው ከተጀመረበት አንስቶ ድጋፍ እያደረገ መሆኑን ተናግረዋል። ሰራዊቱ እስከ ፍጻሜው ድረስ በገንዘባችን በፖሊሳዊ ሙያችንና በጉልበታችንም እናገለግላለን በሚል በታላቅ ሀገራዊ ፍቅርና ወኔ በመነሳትም የህዳሴ ግድባችን አምስተኛ ዙር የቦንድ ግዢ አጠናቆ ስድስተኛውን ዙር የቦንድ ግዢ የጀመርን ሲሆን እስከ አሁን በየወሩ ከደመወዙ የሚቆረጥ በጠቅላላ 148 ሚሊዮን ብር ገቢ ተደርገዋል። ኮሚሽነሩ አያይዘውም ግድቡ ኢትዮጵያዊ አንድነት የተንጸባረቀበት እንደሆነም ገልጸዋል። የህዳሴ ግድባችን የኢትዮጵያ ህዝቦች በአድዋ ላይ የተጎናጸፉት ድል በድህነትም ላይ መድገም እንደሚችሉ በህልውናቸውና በነጻነታቸው ማንንም እንደማይደራደሩ ያሳየና የኢትዮጵያን አንድነት ያጠናከረ ፕሮጀክት ነው። የዕለቱ የክብር እንግዳ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ ፕሬዝደንት ምክትል ኮሚሽነር ጀነራል ቀነአያ ደታ ሰራዊቱ ከገንዘብ ድጋፍ በተጨማሪ የግንባታው ሂደት በሰላም እንዲቀላጠፍ የበኩሉን ድርሻ እየተወጣ እንደሆነ ነው የተናገሩት እና በዛ አካባቢ ካሉት የጸጥታ ኃይሎች ጋር በመተባበር ቀን ከለሌ ሰላሙን እያስጠበቀ እስከ ሕይወት መስዋዕትነትን እየከፈለ ያለ ተቋም እና ሰራዊታችንም ከዚያ አግባብ ተልዕኮውን በትክክል እያሳካ ይገኛል። የበዓሉ ተሳታፊዎች ለግድቡ ግንባታ ድጋፋቸውን አጠናክረው እንደሚቀጥሉም ገልጸዋል። በተያያዘ ዜና ለታላቅ የኢትዮጵያ ህዳሴ ግድብ ግንባታ የሚያደርጉትን ተሳትፎ በከፍተኛ መነሳሳት እንደሚያስቀጥሉ የአዲስ አበባ ወጣቶችና ስፖርት የሴቶችና ህጻናት ጉዳይ ቢሮ ሰራተኞችና ኃላፊዎች ገለጹ። ሰራተኞቹ የግድቡን ስድስተኛ ዓመት የምስረታ በዓል አክብሯል። ፋስካ እያሌው ተጨማሪ አላት። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበትን ስድስተኛ ዓመት የአዲስ አበባ ወጣቶችና ስፖርት ቢሮና የአዲስ አበባ ሴቶችና ህጻናት ጉዳይ ቢሮ በተለያዩ ዝግጅቶች በጋራ አክብረዋል። ግድቡ ለወጣቶችና ሴቶች የሚኖረው ጠቀሜታ የጎላ በመሆኑ ለግድቡ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም ተገልጿል። ህዳሴ ግድብ ለሴቶች ትልቅ ጥቅም አለው። ለወጣቶችም ያን ያህል ይሄም በመረዳት እያንዳንዱ ሰራተኛ ወጣትና ስፖርት ውስጥ ያለም ሴቶችና ህጻናት ውስጥ ያለም ሀምሳ ፐርሰንት እስከ መቶ ፐርሰንት ካለችው ነገር በመስጠታችሁ እና ለስድስተኛው ዓመት ከሀምሳ ፐርሰንት በላይ እንዲሁም በማድረጋችሁ እንኳን ደስ አላችሁ። በበዓሉ ከቢሮዎቹ ሰራተኞች ጋር የፓናል ውይይት ተካሂዷል። በውይይቱ ህብረተሰቡ ለግድቡ ግንባታ ያሳየው መነሳሳት መቀጠል እንደሚገባው ተሳታፊዎቹ ተናግረዋል። አሁንም ወደኋላ የሚቀሩ ነገሮች እንዳይኖሩ የጀመርነውን ነገር ከግብ ለማድረስ ያለን መነሳሳት እንዲጠናከር አድራጅ ጭምር ለማለት ነው። ብናየው ደግሞ ሄደን እዛ ቦታ ላይ ብናየው ማለት የሆነ ቁጭት አለን ውስጣችን። አሁን የሆነ ነገር አድርገን ብንመጣ የሚል ስሜት የነበረ ሰዎች ነበር። ሰራተኞቹ ለስድስተኛ ጊዜ ከደሞዛቸው የሚቆረጥ የቦንድ ግዢ ለመፈጸምም ቃል ገብተዋል። በቀጣይም የተለያዩ የገቢ ማሰባሰቢያ ፕሮግራሞች ለማዘጋጀት እንዲሁም ግድቡን ለመጎብኘት መታቀዱም ተገልጿል። የኢትዮጵያ አየር መንገድ የእቃ ጭነት ማመላለሻ ካርጎ አገልግሎት ማስፋፊያ የመጀመሪያው ምዕራፍ በቅርቡ ተጠናቀው ስራ ይጀምራል። ይህም አሁን ያለውን የካርጎ አገልግሎት ያሳድገዋል ተብሏል። ሪፖርተራችን ዮሐንስ ፍስሀ የአየር መንገዱን የካርጎ አገልግሎት ማስፋፊያ ፕሮጀክት ግንባታ ተመልክቶ ተከታዩን ዘገባ አጠናቅረዋል። የኢትዮጵያ አየር መንገድ እንደ አውሮፓውያኑ አቆጣጠር በ2025 የገቢና ወጪ ጭነት ወይም ካርጎ አገልግሎቱን አሁን ካለበት በሶስት እጥፍ ለማሳደግ እየሰራ ይገኛል። ይህንንም ለማሳካት በ2 ነጥብ 7 ቢሊዮን ብር በሚሆን ወጪ የካርጎ ተርሚናል ማስፋፋያ ግንባታም እያከናወነ ነው። ከሁለት ዓመት በፊት ግንባታው የተጀመረው የካርጎ ተርሚናሉ በአሁኑ ሰዓት እየተገባደደም ይገኛል። ጠቅላላ አቅሙ አንድ ነጥብ ሁለት ሚሊዮን ቶን ነው በአመት መያዝ የሚችለው በሁለት ፌስ ስለምንሰራው የመጀመሪያው ፌስ 600 ሺህ ቶን መያዝ የሚችለው መጋዘን እየተሰራ ነው ያለው። 90 ፐርሰንቱ ተጠናቀዋል። አሁን እንደ ኤውሮፓ አቆጣጠር በጁን 27 ይመረቃል፣ ስራ ለመጀመር ማለት ነው። ስለዚህ ያ ሲደምር አሁን ካለው 900 ቶን አካባቢ በአመት መያዝ የሚችል መጋዘን እየገነባን ነው ማለት ነው። የኢትዮጵያ አየር መንገድ እያስገነበው የሚገኘው የገቢና ወጪ እቃዎች ማከማቻ መጋዘን በዘመናዊነቱ ዓለም ላይ ካሉት የካርጎ መጋዘኖች ጋር የሚስተካከል ነውም ተብሏል። በኔዘርላንድ ስኪፖል ኤርፖርት አንድ ትልቅ መጋዘን አለ ልክ የዚህ አይነት። በኤሽያ ደግሞ ብትሄድ ሆንግ ኮንግ አካባቢ አንድ ትልቅ መጋዘን አለ። ከዛ ጋር የሚተካከል ነው። ሻንጊ ኤርፖርት የሚባል ደግሞ ሲንጋፖር ኤርፖርት ትልቅ መጋዘን አለ። ከሱ ጋር የሚተካከል ነው እና አሁን የምንገነባ ያለ ነው ኢንተርናሽናል አሉ ከሚባሉ መጋዘኖች የሚወዳደር መጋዘን ነው አሁን ምንገነባ ያለ። ግንባታው የመጨረሻ ምዕራፍ ላይ የሚገኘው የቦሌ ዓለም አቀፍ የካርጎ ተርሚናልን ለመጠቀም የተለያዩ ዓለም አቀፍ ኩባንያዎችም ጥያቄ እያቀረቡ መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር በ1946 ዓ.ም ወደ ኬንያ ናይሮቢ በመብረር የመጀመሪያውን የእቃ ጭነት ወይም ካርጎ አገልግሎት የጀመረው የኢትዮጵያ አየር መንገድ በአሁኑ ሰዓት በቋሚነት ወደ ሰላሳ ሰባት ሀገራት በመብረር ይህንን አገልግሎት ይሰጣል። አየር መንገዱ በአመት ከ300 ሺህ ቶን በላይ እቃዎችን ወደ ተለያዩ ክፍለ ዓለማት ያጓጉዛል። የኢትዮጵያ አየር መንገድ በአሁኑ ሰዓት በመደበኛ አውሮፕላኖች ከሚሰጠው የዕቃ ጭነት አገልግሎት በተጨማሪ ስድስት ሰባት ሰባት ሰባት እና ሁለት ሰባት ሃምሳ ሰባት ቦይንግ አውሮፕላኖች ለዚህ የካርጎ አገልግሎት በመጠቀምም ላይ ይገኛል። የብሎኬት አምራች ማህበራት የገበያ ትስስር ቢፈጠርልንም ተጠቃሚ እየሆኑ አይደልንም አሉ። ማህበራቱ የሚያቀርቡት ቅሬታ ትክክል ነው ያለው የአዲስ አበባ የመስሪያ ቦታዎች ልማት ኤጀንሲ በሂደት ችግሩ ይፈታል ብሏል። ጌቱ ላቀው ተከታዩን ዘገባ አዘጋጅቷል። በአዲስ አበባ በጥቃቅና አነስተኛ ተደራጅተው ከሚሰሩ ማህበራት ውስጥ በብሎኬትና ፕሪካስት ቢም ምርት የተሰማሩ ይጠቀሳሉ። ከእነዚህ ማህበራት ውስጥም በሰሚት የማምረቻ ማዕከል ብቻ ከ62 በላይ ማህበራት ይገኛሉ። እነዚህ ማህበራት ግን ተጠቃሚ እንዳንሆን ችግሮች በዝተውብናል ነው የሚሉት። አሁን ስናመርተው በነበረው ዋጋ በታች አውርዶ ክፍያውን ቀንሶብናል። ያ ክፍያ ደግሞ ካለው ከወቅቱ ሁኔታ አንጻር ማህበራቱ በኢኮኖሚ አድገው እንዳይለወጡ አድርጓል። ከምንሰራበት ጊዜ ማንሰራበት ጊዜ ነው የሚበልጠው። ብዙ መሰናክሎች አሉ። ይህን ታሳቢ አልተደረገም። እኛሁን መለወጥ አልቻልንም። እንኳን መለወጥ የነበረንን ሁላ እየጨረስን ያለ ነው አለ። አሁን የ2008 የኛ ጓደኞች ያመረቱ ምርት አለ። እዛ ጋ ማየት ትችላለን። አልተወሰደም እስካሁን ድረስ በስብሷል። ለሲሚንቶ ግን ተጠያቂ ናቸው። እንደምታዩ ነው 120 ምርቱ ነው የሚባለው በ120 ላይ ብሎኬት እንዴት ነው የምታመርተው አንተ አሁን የምንገኘው በአዲስ አበባ በርካታ ሼዶች አሉበት በሚባለው የሰሚት ሳይት ውስጥ ነው በዚህ ሳይት ከ62 በላይ ማህበራት የብሎኬት ማምረት ስራ እያከናወኑ ነው የሚገኘው ይሁን እንጂ ማህበራቱ በአቅማችን ልክ እንዳናመርት እንቅፋት ሆኖናል የሚሉት የቦታ ጥበት መኖሩ ነው እኛም እዚህ የማምረቻ ሼዶች አካባቢ ዞር ዞር ብለን እንዳየነው የቦታ ጥበት መኖሩን መገንዘብ ችለናል። ግብአታቸውንም በአግባቡ የሚያስቀምጡበት ቦታ እንደሌለ መታዘብ ችለናል። ማህበራቱ የሚያነሱትን ቅሬታ በተመለከተ ምላሽ የሚሰጡ አካላትንም ስለ ጉዳዩ ጠይቀናቸዋል። ለኢንተርፕራይዞቹ የሚያስፈልጋቸውን ድጋፎች በክፍለ ከተማም በወረዳም ደረጃ ያው ክትትልና ድጋፍ ይደረጋል። ክትትልና ድጋፉ በሚፈለገው ደረጃ የተጠናከረ ነው ማለት አንችልም። አንዱ እነሱ ጠይቀውት እንደ መንግስት መመለስ ያልቻል ነው የማስፋፊያ ጥያቄ ነው። በማዕከል ደረጃ የእኛ የኮንትራት አስተዳደር ዲፓርትመንት አለን። እዚህ ዋጋውን አይቶ ቅድም እንዳልኩ ማንዴት ላለው ለአዲስ አበባ ኮንስትራክሽን ቢሮ ዋጋው እንዲታይልን ልከናል። ያንንም ዋጋ አሁን ደርሷል ብዬ አስባለሁ። እዚህ እኛ ጋር መጥቷል። እኔ ጋር ስላልደረሰ ነው እንጂ ዋጋው ተስተካክሎ መጥቷል። የተጣሰ ነገር ካለ ቅድም ያልከኝ ቦታ ላይ ይህንን መረጃ እንወስድና በእኛም በኩል ቅርንጫፍ ሶስትና ቅርንጫፍ አራት የሚባሉ ቅርንጫፍ ጽህፈት ቤቶች ናቸው። ከነዚህ ሳይቶች ላይ ምርት የሚያነሱት ለምን እንደዘገየ መጠየቅ እንችላለን። ተመጣጣኝ በሆነ መንገድ ስራቸውን የሚሰሩበት ሁኔታ የመከታተል መደገፍ ነው ዋና አቅጣጫ አድርገን የምንሄድ የካይዘን ስራውን የሚከታተል ደግሞ የአዲስ አበባ የሙያና ቴክኒክና ሙያ ትምህርትና ስልጠና ቢሮ የሚከታተልበት ሁኔታ የሚደግፍበት ሁኔታ እንዲፈጠር የተለያዩ ተሞክሮዎች ጭምር ተቀምረው ለማስፋት በዝግጅት ላይ ነው ያለው። በአዲስ አበባ አንድ መቶ ስልሳ አምስት ማህበራት ከቁጠባ ቤቶች ልማት ኢንተርፕራይዝ ኤጀንሲ ጋር ብሎኬትና ፕሪካስት ለማቅረብ ውል ገብተው እየሰሩ ነው። በባሌ ዞን ባለፈው የምህር ምርት በተወሰኑ አካባቢዎች በተፈጠረው የአየር መዛባት ምክንያት የቀነሰውን ምርት ለማካካስ የመስኖ ልማት ስራ ላይ ትኩረት ተደርጎ እየተሰራ ነው። በዞኑ ከ71000 ሄክታር መሬት በመስኖ እየለማ ነው። ፀሐይ ኃይሉ ተጨማሪ አላት። አርሶ አደር ተገኔ ወርቁ በባሌ ዞን በርበሬ ወረዳ በአቅራቢያቸው ካለው ወንዝ ውሃን ወደ ማሳቸው በጄኔሬተር በመሳብ የተለያዩ አትክልትና ፍራፍሬዎችን በማልማት ተጠቃሚ እየሆኑ ነው። ለዚህ ቦታ በቂ የሚሆነውን ጉልበት ያለውን የወተር ፓምፕ በመግዛት ይህን ነገር ለመስራት ያው እቅድ ያስኩኝ ብዙ ቻለንጆች አሉት። እነዚህን ቻለንጆች ደግሞ ያው በትጋት በመወጣት እዚህ ደረጃ ላይ ደርሻለሁ። አሁን ቤተሰቦቼንም ራሴንም በተሻለ ሁኔታ አሻሽ እያለው ማለት እችላለሁ። በዞኑ ሲናና ወረዳ ነዋሪ የሆኑት አርሶ አደር መስፍን ቶላም በመስኖ ሥራው ተጠቃሚ የሆኑ ሌላኛው አርሶ አደር ናቸው። አሁን በጣም ቆንጆ ነው፣ በቃ ከበፊቱ አሻሽያለ በጣም ራሴ አሻሽያለ ማለት ነው። አርሶ አደሮቹ በመስኖ ልማት ስራው በመሰማራታቸው ራሳቸውን ከመጥቀም አልፈው ለሌሎች የስራ እድልም እየፈጠሩ ነው። ለአካባቢው ነዋሪዎች የስራ እድል መፍጠር፣ ከኔ ጋር ወደ ስድስት ሰራተኛ ይዤ እያንዳንዱ የየራሳቸውን እየሰሩ ያሉበትና የራሳቸውን ህይወት ወደፊት የሚለውጡበትን አቅጣጫ ይዘዋል ማለት ነው። ከአንድ ጥማት እና ከሁለት ቦይ እስከ አርባ ሳጥን እናገኛለን። እኩል አርባ ሺህ ብር ተሸን እኩል ነው የሚያካፍልን። ሀያ ሺህ ብር እናገኛለን በስድስት ወር፣ በሶስት ወር ማለት ነው። አርሶ አደሮቹ በመስኖ ስራ ውጤታማ ቢሆኑም በገበያ ትስስር በኩል ግን ክፍተቶች መኖራቸውን ነው በተለይ አርሶ አደር ተገኔ ለኢቢሲ የተናገሩት። ብዙውን ጊዜ አሁን እኛ በአካባቢው ነው የምንሸጠው፣ እና አሁን የገበያ ትስስር የለም። ትንሽ ከዞኑ ራቅ የሚሉ ወረዳዎች አንድ፣ በመንገድ ችግር ሁለተኛ ደግሞ አለመደራጀት፣ ሶስተኛ የመንገዶችና ሌሎች ሌሎች ችግሮችም ስላሉ ገበሬዎችን ታቸው በሚያመርቱት ልክ ተመጣጣኝ ዋጋ እንዲያገኙ ወዴት ነው መሄድ የሚችሉት የሚለውን አቅጣጫ ማስቀመጥ ይሄ ስራ እየተሰራበት ነው ያለው። በዞኑ 71 ሺህ ሄክታር መሬት የባህላዊና የዘመናዊ የመስኖ ልማት ስራዎች እየተከናወኑ ሲሆን አሁን ባለው ሁለተኛው ዙር የመስኖ ስራም ሀያ ሺህ ሄክታር መሬት በዘር መሸፈኑን ከዞኑ መስኖ ልማት ባለስልጣን ጽህፈት ቤት ያገኘነው መረጃ ያሳያል። የከተሞች ፎረም አዳዲስ ፈጠራዎች የሚወጡበት ተሞክሮዎች የሚስፋፉበትና ለኢኮኖሚ እድገት ታላቅ መነቃቃትን የሚፈጥር መሆኑ ተገለጸ። የዘንድሮው የከተሞች ፎረም የከተሞች ዘላቂ ልማትና መልካም አሰራር ለህዳሴያችን በሚል መሪ ቃል ከሚያዝያ 21 እስከ 28 ለሰባተኛ ጊዜ በጎንደር ይከበራል። ፎረሙ የሀገሪቱ ከተሞች እንዲተዋወቁ ጤናማ የእድገት ውድድር እንዲያደርጉ የሚያግዝ መሆኑን የአማራ ክልል ከተማ ልማት ቤቶችና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ሽቤ ክንዴ ተናግረዋል። ከ200 በላይ ከተሞችና ከ10 በላይ አጋር አካላት የፎረሙ ተካፋይ እንደሚሆኑም ይጠበቃል። የዘንድሮው የኢትዮጵያ ከተሞች ፎረም ዓለም አቀፍ ይዘት ያለውና፣ ዓለም አቀፋዊ ቅና ያላቸው ልዑካን ይሳተፉበታል። ፎረሙን ያዘጋጁት የከተማ ልማትና ቤቶች ሚኒስቴር የጎንደር ከተማ አስተዳደርና የኢትዮጵያ ከተሞች የትብብር መድረክ መሆናቸውን ዘገባው የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ዜናው በቃ አንተነደግፌ ነኝ። በሰላም ዋሉ።